ቦታ በዚህ አካባቢ ዛሬ ደግሞ ቦታ ልናይ መተናል። እንዴት ናቸው? አሪ አሪሮ ነው ስሙ፣ አሪሮ ሰፈር ይባላል። በነገራችን የሚያማምር ቤት አላሆነ ተገደር ነው ግን የሚሰሩበትን ደስ ነው ቤቶች እዚህ ፎቅ ተጀምሯል እና ቦታ ልናይ መተን ነው። ዋጋውን ደግሞ ነግራችኋለሁ። እስኪ ያው ይሄ ከብት ለማርባት እና ፍየል ለማርባት ይመቻል። እየቀለሉ ነው። ግን በነገራችን ላይ ገጠር ከመግዛት እዚህ ጋር ገዝቶ ማትረፍ ይሻላል። እና እስኪ ቆይ፣ እዚህ ነው አንድ የብዙ ቤት ያለበት የሚሸጥ ይሄዱል። ያው ብዙ ቤቶች አሉ እየተሰራ ነው ማለት ነው። ይሄ ሁሉ ይዘው ነው ቦታ የሚያየን ነው ቦታውና እዚህ ጋ ዳን ያለ እዚህ ሰብስክራይብ እያደረጋችሁ እሸቴ ሰብስክራይብ አድርገኸኛል? ዩቲዩብ ሰብስክራይብ አድርገሃል? ደኒ ግን ትከታተለናለህ ወይስ ትተሀና ነው? እየሰራን እኮ ነው ዩቲዩብ በቃ። በዚህ ካፖችሽ እንትን ለቂና ወይ ነው? ይሄ ነው ከቤትሽ። ማሪ እንዳትስቂ ወይ ነው የምሬ ነው ድይድ ማየ ተስፋ ውይ እኔ ጉዴ! ይች ነች አንዷ ቦታ መቶ አምሳ ማለት ነው። እግዚአብሔር አራት መቶ እዚያ ላይ ድረስ ማለት ነው። አራት መቶ ካሬ ነው የሚሸጠው። ሻውን ትዶ ተራሳፈ ይሆናል። በጣም ሰፊ ነበረ። ለሁለት ራሱ መግዛት ይቻላል። አንድ ሰው ካልቻለ ሁለት ሁለት

ዘጠኝ መቶ ናት። ይሄ ብር ያለው ሰው አንድ ነጥብ አራት መቶች ይሄ በጣም ሰፊ ነው። ይሄን ወድጀዋለሁ። መስኪን ይሄ ወድታ እያለሁና ደግሞ ታይታላችሁ። በነገራችሁ ም ቦታ ለምን ንደቀ ታውቃላችሁ? ኑሮ ስንት ኑ በረብሻው ምክንያት ሰው ስራ ምናምን ስላጣ ሁሉም ቦታውን ገበሬው ምናምን እየሸጠ ነው። ነዛ ነው እንጂ ምንም አይገኝም። እንደምታዩት ቤቱ በጣም የሚያማምር ቤት አለ። ይቺ ደግሞ 180 ካሬ ናት ዘጠኝ መቶ ሺህ ማለት ነው። በጣም ይሄ ደግሞ መስመር ይሰራለታል። አንተ አባኑ ደም እንደዚህ ይቺ በቃ ይቺ መቶ ሰማንያ ነች ዘጠኝ መቶ ሺህ ብር ይኸው ሰው ሞልቷ፣ ወደዚያው ወዲህ ጋር ያው እራሱ ማለት ነው። እዚህ ጋር በጣም ብዙ ቤት ያቆማል የሚሰራ እና የሚለማ ነው። የማይለማ ሰፈር አይደለም። ይሄ በቃ ፎቅ ሁሉ ተሰርቶ ማረኝ፣ የሚገርም ነው። ብር ያላችሁ ሰዎች እንደ በማርያም ቦታ ግዙ። አሁን በቃ አሁን ነው ቦታ መግዣው ማለት ነው። እና እንደዚህ ነው ተውት፣ የሚኖሩ አሉ። የእነዚህ መሰለ ቦታ በነገራችን ላይ የሚገራረም ቦታ ነው በነገራችን ላይ ይህን ብትገዙት እኔ በጣም ደስ ይለኛል። ይህን አንድ ሰው ያን አራም ለሁለት ገዝታችሁ አንድ ረጥብ አራምቶ ሰው ግን ሲቀንሱ ይሆናል እና የሚያምር ነው ብዬ ነው። ብር ያላችሁ ቤት እንኳን መስራት እየሰራችሁ ከሆነ ቤቱን ትታችሁ ቦታ ብትገዙ ባይ ነው እና እንደዚህ ይመስላል ነው የሰራ ይሄ ሁሉ የሚሰራበት ቤት ነው። በነገራችን ላይ ማረም ወጥቷል አለኝ ገጠር ከምትገዙ ማለት ነው። በቃ እዚህ ቤት ተገናኝቶ ሲጀመር ገጠር ጋር እኩል አላደርገውም። በቃ በጣም የሚያማምር ሰፈር ያለበት ቤት። አሁን ሁለት ቦታ የተናን አሁን ያሳየናቸው አራት መቶ ካሬው አንድ ነጥብ አራት መቶ ሺህ ነው። ይሄኛው ደግሞ ዘጠኝ መቶ ሰማንያ ማለት ነው። እና ብር ያላችሁ ይህን ጊዜ እንድትገዙ እመክራለሁ። መግዛት ከፈለጋችሁ ደግሞ አናግሩኝ። እኔ አሁን ዛሬ ለህቴ ቦታ እየፈለኩ ነው፣ ህቴ ልትገዛ ነው። እንግዲህ እያማረጥነ ነው። ከሁሉ ከሶስት አንድ እንገዛለን። ጓደኛዬም አንድ መግዛት ትፈልጋለህ ወይ አራት መቶ ለሁለት ይገዛሉ ብያለሁ። እንግዲህ እና ይወት እና ይምረጡ እናንተም አብራችሁ ምረጡ። በቃ የው ገጠር ነው አይባልም፣ ቤት እንዳለ የው እንትን ቆሞ ቆሞ ማለት ነው። ይዘዋል የቦታ መያዣ ቤት ማለት ነው። እነዚ የቦታ መያዣ ቆሞ ነው የቤት ቦታ የስገዛ እንደዚያ፣ መጀመሪያ የቆመ የደከመ እዚህ ጋር ማለች። ሌላ ቦታ ደግሞ ሰፋፊ ነው ቦታው ምሬቱ ተሽጣኖች ስንት ተሸጠች? አሁን በቃ አሁን እኮ ቦታ የረከሰው በቦታ በኑሮ ሁኔታ ነው እንጂ አይገኝም። መስኪን ገበሬው ቦታ ሸጦ ጨረሰ። መረቤት ይችን አቤት ያለባት ስንት ካሬ ነው? ከዚህ በላይ ሌላ ቤት የለውም ማለት ነው። ይችና ያ ነው። አሁን ቤቱ ሸጋ ነው። ቆይ አንተ የለ ጣጥፋ እዚህ ትገባ ነበር? የተመረገ ያለ ቀላት ራሱ ውሃ ሁለት መቶ ካሬ ናት። አንድ ነጥብ አንድ መቶ ሺህ ምናምን ይሸጣል ብለዋል። ያው ግን እንትን የለውም ሳይቱ ገና አልወጣለትም። መስጊደን እችንም ያች እንግዲህ እዛ ጋር ቤት አለ። እንግዲህ ጎረቤቶች ጋር መስማማት ነው። ዛሬ እኔ በቃ እህቶች አላሉት ሁሉም ቦታ እዚህ እንዲገዙ ነው የምመክረው። እዚህ ከቤቱ ከቤቱ ለሁን ይሄ ሁሉ የተመራ ነው አሉ። ለወጣቶች የተሰጠ ውሀይቷ አለች። እዚህም አሁን አለኝ መብራ ውሀ አለ ሮበቶ ሳካሪ ከዚህ ጀምሮ እ ደግሞ ስንት ብር ባት ስንት ብር ነው? እስከ ቤቱ ማለት ነው። መፈናፈኝ የለውም። ሚዚ መንገድ አለው መውማስል

እስቲ ይሄን እቃ ቤት ራሱ ማድረግ ይቻላል። በቃ ይሄን ራሱ ሳሎ ይሄ ሰፋ ይላምስ ይሄ እንግዲህ

ይህ ማስገረፍ ብቻ ነው አልቆለታል። አንድ ነጥብ ነው እዚህ። በቃ ይችን አቤቲቱ ማለት ነው። ከዛ ኋላን ቤት አለ። ይህም ቤት ነው፣ ይህም ቤት ነው። ረንዳ ቆጭ ተቀረት እና በቃ ቤት ነው። ይችን አቤቲቱ ማንም አሁን አንድ ነጥብ የተባለላት አጥር እራሱ አናቅም። ይቺ ደህና ናት፣ አድልጌ ነ በቃ መር አድርጎ መግባን ነው። እዚህ ማ ደግሞ የሚቀንሳን አንድ ነጥብ ነው የተጠራበት፣ በቃ ክፍቱ ይህ ሰው ቤት ነው። ይሄ ምንም ሽር ምንም ሰው እንግዲህ ምክንያቱም ብዙ አንደኛ ብዙ ወጪ የለውም መጥተሽ በቃ ልግባ ብል ልግባ ብትይ ቢባልባት ራሱ ጅብሰን ብቻ ነው እና የውጭም እና አንድ ቤት ቀጠል አድርጎ መስራት ነው። መቀጠም እንችላለን። ያው ከገንዘብ እጥረት አንፃር ወለ መስ አድርጎ ነው የሰራ ሰውዬ እና እንዳለ ፕላን ይወጣል። ቤት ነው። ሁሉም ነው። ይሄ ሁሉ ቤት ነው። ይሄን የሚሸጥ ነው። ይሄ ግን ሁሉ እናቀባሉ። ቦታው ነው፣ በጣም ነው የሚያምር። ይሄን ሁሉ ማስቀፍቀፍ ትችያለሽ። ባህር ዛፉን ማስቆረጥ ምናምን ይቻላል እና ሸከ